አይሻ የትግል ቃል ኪዳን የማንነት ችቦ ክብሪት መለኮሻ ሰዎቹ ሲከፉ ገጀራ ሲስሉ ሲጨላልም ቀኑ ያጣሹ መጠጊያ መደበቂያ መሸሻ የኔም ቡጥ አበባ ዘርሽ እንዳይበዛ ቀጠፉሽ በማለዳ አፍ ባልፈታ አፍሽ ምሕረት ስትማጸኛቸው አሾፉ ሳቀብሽ ጥርሳቸው በቀንበጡ አንገትሽ በረታ ክንዳቸው ክፍለ ጦር እንደማረከ ወራሪን እንዳንበረከከ። አንተው የትኛው ወንድነት በየትኛው መስፈርት በሚንኛው ሚዛን ገለ የምትፎክር ሴት ልጅና ሕፃን ያ አንቺን ያስገደለው የአማራ ማንነት ዳግመኛ ላቶኝ በአላህ የማልሽበት የኔ ልዕልት፣ ቀና ብለሽ ዛሬን ባየሽ አማራነት በልባቸው ገዝፎ በደማቸው ጸርሶ ከሀብት ከዝና ከህይወትም በልጦ በአንድነት እኩል ቆሞ በፋኖ ክንድ መክቶ ባትንኩኝ ባይ በእልህና በቁጭት እኩዮችሽ ሁሉ ዋሉ ሲያዜሙለት። የእኔ ውድ ልጅ እንኳንም ደስ ያለሽ። በስምሽ ሰይመዋል ወንድሞችሽ መታሰቢያ ይሆንሽ ዘንድ ሻለቃና ብርጌድ። ደምሽ ፈሶ ላይቀር እንደዋዛ አማራነት እንዳይጠፋ በጀብዳቸው ስምሽ ይጠራል። የተጨቆነ የተበደለ በድል ይወጣል፣ ነፃነትም ይታወጃል። ወተት ቢገፋ ነው ቅቤ የወለደው፣ አናት ላይ የወጣው የገረጣን ቆዳ በቅባት ያወዛው። የአላህ ታምር ነው ለያይቶ መፍጠሩ። ቀይም ይሁን ጥቁር ካደም ነበር ዘሩ። አንዳችን ከአንዳችን እንተዋወቅ ዘንድ መች ተፈቀደልን እንድንጠፋፋ በቋንቋ በዘርና ነገድ? እኩል ነን ከአፈር ከበሰበሰ ከሸተተ ጭቃ የተሰራል ወደ መጣንበት ወደ መሰረቱ የምንፈራርስ የምንበሰብስ ደግሞ ተመልሰን። እውነት የበላይ ናት፣ ዛሬ ብትገለኝም በቋንቋዬ በጎሳዬ ምክንያት ስማኝ። በል ደጋግመ ስማኝ፣ ሺ ጊዜ እልሃለሁ። እኔም አይሻ ነኝ፣ በምርጫዬ ሳይሆን ባሻው የፈጠረኝ። ትላንትም ነበርኩኝ፣ ዛሬም ቆሜ ያለሁ ሕያው ምስክር ነኝ፣ ነገም እኖራለሁ። ኩሩ ባለ ሀገር፣ አዎን አማራ ነኝ።